ኢየሱስ እኔ በመጽሐፍ ቅዱስ ላይ እኔ አምላክ አይደለሁም ያለበትን ምዕራፍ ንገረኝ። አምላክ እንዳለው ተናግሯል ማለት አምላክ እንዳልሆነ ራሱ በተዘዋዋሪ ተናገረ ማለት ነው። አምላክ እንዳለው ይናገረ መቼም ለአምላክ አምላክ የለውም አይደለም? ኢየሱስ ክርስቶስ አምላክ አለኝ ብሎ ቃል በቃል ይናገራልሱንዮሐንስ ወንጌል ምዕራፍ ሀያ ቁጥር አስራ ሰባት ምን ላይ ነው፣ እሱን እንድትነግረኝ ነው ቁጥሩን

እስልምና የተመሰረተው በነቢዩ መሐመድ ነው። ለዞሩ አይደለም። ነቢያችሁ እሱ ነው፣ እሱ ነው ምትከተሉት። እስልምና የተመሰረተው በሙሐመድ ነው የሚለው የቱ ጋር ያገኘ? አይ እኔ አሁን እሱን ሳይሆን ጥያቄ አሁን ነቢዩ መሐመድ ነው ሁሉ የሚከተለው የመጨሻው ነቢዩ ነው ብላችሁ እሱ ነው ምትከተሉት። የመጀመሪያውን ጥያቄውን አስተካክለው። እስልምና የተመሰረተው በነቢዩ ሙሐመድ አይደለም፣ እሺ? በአምላክ ነው። አምላክ በነቢያት በኩል ደነገገላቸው። እርሱ ነው የደነገገው አምላክ እንጂ ሰው የሰራ ሃይማኖት አይደለም እስልምና። ሸራ ለኩም ምንዲን ይላል ይህን እስልምና ሃይማኖት እኔ ደነገግኩላቸው ይላል ራሱ ሲናገር። ሻሁኔ ዋና ጥያቄ የፈለግኩ ጥያቄ ነቢዩ መሐመድ ነቢይ መሆናቸውን ከሳቸው ውጭ የመሰከረላቸው ሰው ማን አለ? ከነቢዩ መሐመድ ውጭ አላህ ተናገረኝ እያለ እሱ ከመናገሩ ውጭ ሌላ አንድ ሌላ ነቢይ አለው ነቢዩ መሐመድ ነቢይ መሆኑን የተናገረ ወይ ደግሞ ነቢዩ መሐመድ እጻ ልጅ እንዲያገባ የፈቀደለት ማን ነው? አንዳንድ ሁለቱም ጥያቄ መለስልኝ። አንድ ነቢይ ነቢይ ለመሆኑ ሌላ ነቢይ መመስከር አለበት። አዎ ነቢይ ለመሆኑ ቢያንስ እሱ ያየውን ረአይ ሌላ ነቢይ ሊያይ ይገባል። በጣም ጥሩ። መጽሐፍ ቅዱስ ላይ እምባቆም የሚባል ነብይ አለ ማን እንደመሰከረለት አንድ ማስረጃ። አሁን ችግሩ ጥያቄ በመመለስ ፋንታ እኔ የነብይነትን ሚዛን አንድ ነቢ ነቢ ያሰኝ ምፈልገው ነው። እኔ አሁን ስለ ክርስትና ስለ ሌላ ስለ ሂንዱ ምናምን አለ ጥያቄ፣ እስልምና ላይ እምነት አለ አይደለ? ለምን ትተሰሰ? እኔ እንዴ ምን እንደው ቃል ጠይቀኛል። እየተናገርክ ነው አይደለ? ስለ ነብያት ታዲያ ከየት ጌታ ነው ያገኘ? ጥያቄ እስልምናና እስልምና ላይ ብቻ ነው ኦኬ። ክርስቲያን አይደለም ስለ ነብይ እምነት ምን አገባህ? አንተስ ምን ገባ? የምጠይቀው እንደ እስካሁን ስጠይቁኝ ስላልከኝ መልስ ነው የፈለግኩትን። አሁን ጠይቅሽ፣ ችግር የለውም። ነገር ነብይ ማለት ነው፣ ይሄን ነብይ ማለት የፈጣሪ መልክተኛ፣ ፈጣሪ የላከው ነብይ ማለት ነው። ስለዚህ ያ ነብይ ነብይነቱን ሌላ ነብይ መመስከር አለበት ማለት ነው አይደለ? አትሊስት ሌላ ሰው አብሮት ላይ ሁን ሌላው ነቢይ። ክርስቶስ አምላክ መሆኑን ብዙ ነቢያቶች መስክረዋል። ክርስቲያን ተጋለጠ። ለምን ተዋሸ? እየነገርኩህ እኮ ስለ እኔ እምነት አለ ጥያቄ ነው። ቆይ አንዴ፣ አንድ ነቢይ ነቢይ ለመሆኑ ሌላ አካል መመስከር አለበት። በአጭሩ አይደለም። ማስረጃ ከየት ነው ያገኘሁት? አንተ ቆይ፣ ነቢይ መሀመድ ስላለ ብቻ ልክ ነው ብለህ ነው እምታምነው አንተ? አንተ ማስረጃ አምጣ። አንድ ነቢይ ለነብይነቱ ሌላ አካል መመስከር አለበት። አንተ ጠያቄ ሁ ጠያቄ መስፈርት እኮ ለመሆኑ አለበት እየቱ ጋር ነው ነው ማንም እኮ ነቢይ ነኝ ስለዚህ አንድ አለበት ነቢዩ መሆኑ አለ ነቢዩ መሀመድ የትኛው ስራ ነው ነቢይ ያስባለው? በጣም ጥሩ ቆይ፣ ወደዛ ከመሄዳችን በፊት አንድ ነቢይ ለነቢይነቱ ሌላ አካል መመስከር አለበት የሚለው ስራው ይመሰከራል። ምስክርነቱን መጀመሪያ ምስክር መኖር አለበት የሚለው ከየት ነው ያገኘው? ሰዎች ይመሰከራሉ፣ ሌላ ሰዎች። ኦኬ ማስረጃም ታ ከየት ነው ይሄን ያገኘው? ይሄን መስከረ ነው ይሄን ጥያቄ መመለስ ፋንታ አንተ ጤነኛ አደለም። እንደ ሰውየ የሆነ መስፈርት ታስቀምጥ ካደለ አንድ ነቢይ ለነብይነቱ ለመታወቅ ያን መስፈርት ከየት ነው ያገኘኸው? አምጣውና ከዚያ በኋላ እኛ ደግሞ የነቢይ ሙሐመድ ስለ ላ ስለም ነቢይነት እናስረዳሃለን። ይሄሱ ማወቅ የፈለጉት እየቱ ጋር ነው። አንድ ነቢይ ለነብይነቱ ሌላ ነቢይ መመስከር አለበት የሚለውን ከየት ነው ያገኘው? አባቴ ጥያቄ ጥያቄ ጠየቁ። አንተ መልሰት ከጠየቀኝ ዞሩ ሰጠቀ ነው እየጠየቀ ያለሁት አንተ ላስቀመጥከው መስፈርት ማስረጃ ነው እየተጠይቅ ያለው ዋ ትልቅ ልጅ ነው ወንድ ልጅ ነህ አይደለ በግልጽ መለስ ካልቻልክ በቃ ይህን ተሳስቼ ነው የተናገርኩት በለና እናስረዳ አስረዳኝ ነው በጣም ስለዚህ ተሳስተሃል ይሄ መስፈርት አይደለም ከተሳሳትክ አንዴ ላስረዳቸው ምን አለ አንድ ነቢይ ለነቢይነቱ ሌላ አካል መመስከር አለበት አለ ይህንን ማስረጃ አለ ሆይ ከመጽሐፍ ቅዱስ ቢያንስ ክርስቲያን እንደሆነ ተጋለጠ መጨረሻ ላይ የክርስቶስ አምላክነት እያለ ተናገረ ችግር የለውም መጽሐፍ ቅዱስ ላይ ማስረጃ አለው የለ በፍጹም ስለዚህ መጽሐፍ ቅዱስ ላይ ለአንድ ነቢ ለነቢይነቱ ሌላ አካል መመስከር አለበት የሚል መስፈርት ሳይኖር የሌለውን ከየታብታ ነው የነብስ ላ ስለም ነቢይነት የግዴታ ሌላ ሰው መመስከር አለበት የምትለው ካልሆነ አሰተኛ ናቸው የምትሉት እንደዛ አካላችሁ መጽሐፋችሁ ላይ ነብይነታቸው በሌላ አካል ያልተመሰከረላቸው በርካታ ነቢይ እናመጣለን ነው እንባቆም የሚባል ነብይ አለ። ነብይነቱን ማን የሚመሰክርለት? ካልሆነ ግን አሰተኛ ናቸው። ችግሩ ምን ታውቃለህ? እኔ አሁን ፍላጎት ማወቅ ተሰዳኝ ፈለጉትሁስታቃለራዳቱን እንጂ ማወቅ ነው የምፈልገው። ማወቅ አይደለም የፈለግከው፣ እንደ ስትያዙ ጊዜ መውጫ ቀዳዳ ስታጡ፣ ማወቅ ነው የምፈልገው እኔ ምንም ማቀው ነገር የለም። ቀስ በል ተረጋጋ። እኔ ጋር አንተ የበለጠ አራዳ ነኝ። ረጋ በል ወንድ ልጅና አዳምጥ። መስፈርት ይዘህ ስትመጣ ጊዜ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ነብይነታቸውን ለማረጋገጥ ይህ መስፈርት በእኔ ነብያቶች ላይ ሰርቷል ወይ የሚለውን መጀመሪያ ማረጋገጥ አለብህ። ቦታ የአንድ ነቢይ ነብይነቱን የሚያረጋግጥ ሌላ አካል እስካልመጣ ድረስ ነብይነቱ ትክክል አይሆንም የሚለው መስፈርትህን በአንተ ነብይ ላይ አሰራውና ከዚያ በኋላ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ይሰራል አይሰራም። አላመንኩበትም፣ መጽፍ አላመንኩበትም፣ አላመንኩበትም መጽሐፍ ቅዱስን ክደሃል፣ ችግር የለውም። አንተ አስረዳኝ፣ ካድከው አላመልኩበት። ያንተን ያን አትችልም ማስረዳት። በደንብ አድርግ ይችላለሁ። ነገር ስራ ነብይ ያስባለው ራሱ ነብይ ሆነው። እሺ፣ ተረጋጋ። ነቢ መሐመድ

ከእኔ በኋላ አሕመድ ወይም ሙሐመድ የሚባል ነቢይ ይመጣላችሁ፣ አለ ብዬ የማበስራችሁ ነቢይ ነኝ አለ ኢየሱስ ክርስቶስ። ይህን ማን የጻፈው ነቢዩ ሙሐመድ? ቆይ አንዴ ወደ እሱን ነቢዩ ሙሐመድ ጻፉ የሚለው ከየት ነው ያገኘው? ማስረጃ ስጥ። የራሳችሁ እናንተ እንደሱ ለነቢዩ ማመን የወረደ ለምን ተዋሻለ? ራሳቸው ጽፈዋል፣ ወረደላቸው። ማስረጃውን መጀመሪያ አንተ አስረዳኝ። እኮ ሳትረዳ ለምን ሀሳብህን ለመስጠት ትጀምራለህ? እንደገና እሽ፣ ችግር የለውም መሲሁ ኢየሱስ ክርስቶስ ምን አለ? እደግመዋለሁኝ ከእኔ በኋላ አሕመድ ወይንም መሐመድ የሚባል ነቢይ ይመጣል ብሎ አበሰረ። ያው ከእርሱ ሌላ የተናገረለት የመሰከረለት አካል አምጣን ያልከኝ አመጣሁኝ። ማስረጃ ሲጀምር እኮ አሁን ችግሩ ምን ታውቃለህ? ቁርኑን ራሱ ነቢዩ መሐመድ ይሸጣችሁ ስለዚህ ግዴታ ስለ አንተ ነብያቶች ነቢያቶች መጽሐፍ ቅዱስ ላይ እየተመሰከረላቸው በራሱ በዛው መጽሐፍ ላይ ነው አይደለም። አሁን መሰክርነቱም መሰክርነቱም የነቢዩ መጽሐፉም፣ የነብዩ ጥፋቱም የነቢዩ እንደ ይዋህ ያደርገዋል። ይሞታል። እኔ የእርሱን ቪዲዮችን የምታክል ቪዲዮ በሞት አለቅለትም አለቅለትም በሞት እና ረከለታል ያንን መሀመድ እንዲል አድርገው ማለት ተሳድቦ ሄደ። ማስረጃ አምጣ ብቻ ነው ያልኩት። ሌላ ምንም አላልኩትም። ሌላ ምንም አላልኩትም። እዚያ በኋላ ይሄንን ተሳድቦ ሄዳ። ለማንኛውም አሁን በእስልምና ላይ እኔ ጥያቄዎች አሉኝ አልተመለሱልኝም እያለ እንትን እያሉ ነው። ሁላቸውም ክርስቲያኖች እንትን ብለው ካላችሁ ሁኑና እዚህ ጋር መጠየቅ ይችላል። እዚህ መጣ ነበር እሱ ጋር ሚዮት ያደርገኛል እንደፈለግኩ እንድናገር አያደርገኝም እያለ ቪዲ ሰርቷቻለሁን ሰዎች ልከውልኝ ንገሩት ሄዳችሁ ። ጠዋትም አንዲት ልጅ መታ እንደዚሁ አንድ ክርስቲያን መታለች። ሄዱና ና በሉት ሚዮት አላደርግህም ስልጣን፣ ወላሂ ይሰጠሃለሁኝ። ከፈለግክ ሚሰድ በሆን ብሎክ ታደርጋለህ። እዚህ አንድ ሰው ከተናገረ አንተ ትልቁ ላይ ትሆናለህ። በሩት ስልጣንን ሁሉ አሳልፍ ይሰጠሃለሁኝ በስተላይ ባሉት ላይ ማን ነው ታች ላይ ባሉት ሁሉ ላይ ልትፈርድ ዘንድ ብቻ አንተ እነዚህ እንደምትላቸውን ነገራቶች ከሙስሊሞች ፊት ደፍረ አውራቸው። ከሩቅ ሆኖ እንትና እንደዚህ ነው እንትና እንደዚህ ነው አይደለም። እኔ እዚህ ቦታ ላይ ሚኖት ያደርገኛል የሚለው ለምን እንደሆነ ታውቃላችሁ? እኔ ጋር ከመጣን እንደፈለገ ስድቡን አንትን አይልም፣ አላሰድበውም። ይሄ ክፉ ቃል እንዲናገር ያቺ ነች ያለችው። ሌላ አዲስ ነገር የለውም። ከሌሎች የተለየ ነገር አምትተው አደለም። መሐመድ እንዲህ አድርግላቸው፣ እንዲህ ነው፣ እንዲህ ይሄን ነገር እዚህ አይጠቀመውም። ማን ለዚህ ነው። ለማንኛውም እመጣለሁ ሚዩት ሊያደርገኝ ነው ብሏል። ጥሩትና ሚዩት አላደርገኝም። ወላይ ላይ ገና እንደገባህ ስልጣን ነው የምሰጥህ። አድብን አደርግሃለሁ። ከዛ በኋላ ማንም ሰው ከተናገረ ብሎክ አደርጋቸዋለሁ። ይከታተላል። በነገራችን ላይ ብዙ ጊዜ ትምህርት ይሰማል። አንድ ቀን ስላምን አላህ እንደወፍቀው ለምንለፋለ ያን እየቀረጸ ብዙ ቪዲዮ ሰርቷል በእኔ ላይ ይሄ እንደዚህ ይላል ይላል ድምጠኛ ከነቱ መገለጫ እንዳልሆነ ያ ነቢይ ማስተማር አረፍትና አለበታል። መሲሁ ደግሞ በደንብ አስተምሯል። አየህ የሰዎቹ ችግር እንጂ የሚያስተምራቸውን መልእክተኛ ልኳል አምላክ። አይ ዝም ብሎ ትውት ቢያደርጋቸው የዛን ነበረ አላህ ግን አልተወም። ይህን ይላል ቁርአን። መሲሁ መልእክተኛ መሆኑን ነቢይ መሆኑን ከአምላክ ዘንድ አምራቶችን ተሰጥቶ እንደሆነ ተናግሯል። ሙታን ማስነሳቱን ሲናገር መሲሁ ከአምላክ ዘንድ እንደሆነ ተናግሯል አ። በመጽሐፉ ላይ አለ። ቁርን ላይ ነፍ ታገኛላችሁ በአላህ ፍቃድ እንደሆነ በመጽሐፍ ቅዱስም ላይ የሐዋርያ ስራ ምዕራፍ ሁለት ላይ ጥቅልል አድርጎ የክርስቶስ ተአምራቶች አምላክ በኢየሱስ በኩል ተአምራትን አደረገ ብሎ ገልጾታል። የአምላክ ስራዎች ናቸው በክርስቶስ በኩል። ስለዚህ እርሱ አይደሉም ማለት ነው። አላዛርም በሚያስነሳ ጊዜ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ ምን አለ? አባት ወይ ስለሰማሃኝ አመሰግናለሁ። ምንድን ነው የሰማው? ከላይ ከፍ ብለህ ህዝብ ብታይ ማርታ ምን አለችው ለኢየሱስ እግዚአብሔርን ብትለምነው እንደሚሰማ አውቅ ነበር፣ አንተ እዚህ ብትኖር ወንድሜ ባልሞተ ነበር አለችው። አየህ ለምኖ እንደሚያስደርግላት ይህን ተአምር ታውቅ ነበር። ከአምላክ ዘንድ ቶላርላ ኢየሱስን ቀጥ ብሎ ወደ ሰማ አመሰግነ አምላክ ስለሰማኝ አመሰግናለሁ። ሁልጊዜም እንደምትሰማኝ አውቃለሁ። በዚህ ሁሉ ህዝብ ምፊት አንተ እንደ ላክኝ አውቁ ዘንድ ይህን እናገራለሁ አላ አሽሀዱ አሽሀዱ አላ

ነብዩ ሰለላሁ አለይሂ ወሰለም ወደ መካ እንደመጡ ወደ አንድ የቆየ ቀብር ሄዱና ተቀመጡ። ማውራትም ጀምሩ። እያለቀሱ ተነሱ። አላቸው የአላ መልክተኛ እኛ

አንተ እናትን ያጣሆይ ሆይ በማጣትህ አልቅስ። ለእሷ የምታደርገውን ዱዓ አብዛ። አንተ ደግሞ እናተ በህይወት ያለች ሰው እግሯን አጥብቀህ ያዝ፣ ጀነትህ እዚያ ነችና። አንድ ቀን ይመጣል እሷም የማታይበት ሌላ አካል እንደ ተገለጸ ሳሚሪ ነው። ፋበለሁ ሳሚሪ ሳምራዊ ይሁም አጠመማቸው፣ አሳታቸው፣ የወይፈኑን ጣዖት ሰርቶ ይላል እንዲህ አይነቶችን